ራንኩ ሊጠናቀቅ ነው፣ ግባቸው ተሳክቶላቸዋል ማለት ነው እና በመጀመሪያ ብሩኬ እንኳን ደስ አለክ ማለት ነው። ለዓላማክ ወደ ኋላ የማትላመንክበት ወደፊት ለምትጋፈጠው ማለት ነው እና ሆኖም ቀረም፣ ሁሉ ነገር እንደምትፈልጉት ሆኖላቸዋል ማለት ነው እና ያ ነገር ተመችቶኛል። በቃ የስራ ሰው በቃ የእውነት አሳይተከናል ማለት ነው እና በመጀመሪያ እንኳን ደስ አለግ ከዚህ የበለጠ አራት መቶ አምስት መቶ ስድስት ሺህ የመገባበት ያደርግ ሰብስክራይብግ ማለት ነው እና ኮንግራ ብያለው፣ እንኳን ደስ አለግ ብያለው። በቃ አብሶ ይህ ምንድ ነበር የሰራችሁትን ፍሬ እንደ መብላት ደስ የሚል ነገር የለም። የተከላችሁትን ነገር እንደ መብላት ደስ የሚል የለም እና ምን ነገር ፍሬያማ ሲሆን በጣም ደስ ይላል በጣም ከምላችሁ በላይ ነው በጣም ደስ ብሎኛል ማለት ነው ለምን ይህን ነገር ለማምጣት ነው ብዙ ነገር የሄዱት በቃ ሰብስክራይብ በጣም ታቃላችሁ አንድ ሰብስክራይብ ለማግኘት በጣም ከባድ ነው እና እኔ በጣም ደስ ብሎኛል ማለት ነው እና ሰላም ቤተሰቦች እንዴት ናችሁ እኔ ደህና ናችሁ ወይ እኔ አለውላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን ኦልሬዲ ትናንት የትናንት ቪዲዮ አላየውትም ኦልሬዲ ሚኒ ቪዲዮ እንደሰሩ አላቀኝ፣ ግን ዛሬ ኢንስታግራም ላይ ስገባ በ እንኳን ደስ አለሽ ቡቡዬ፣ እንኳን ደስ አለ ብሩኬ፣ በቃ የማይባል የለም ማለት ነው። እና የእውነት እኔ በጣም ደስ ብሎኛል ለብሩኬ ማለት ነው። ለምን እንደሆነ ታውቃላችሁ ነው። በቃ ዩቲዩብን የሚያውቀው ያውቀዋል ማለት ነው። አሁን አንድ ሰብስክራይብ ሳቀኝ በጣም ደስ የሚለኝ ማለት ነው እና የሚያውቀው ያውቀዋል ማለት ነው። እና በቃ የሰው ልጅ ደግሞ የለፋበትን ሲያገኝ እዚህ ምድር ላይ እንደ ትልቅ ነገር የለም ማለት ነው፣ እውነት ለመናገር ማለት ነው እና የእውነት ብሩኬ ደስ ብሎኛል ማለት ነው። እና ሲቀጥል ደግሞ በቃ አሁን ድራማው ይጠናቀቃል ማለት ነው እና ሀይሚና ብሩኬ እንደ በፊቱ ይመጡልና በሚያስገርም ሁኔታ በሚያስገርም ነገር ማለት ነው፣ እርግጠኛ ነኝ ይመጣሉ ኦልሬዲ ይታረቃሉ። በቃ ለምን አላማው የፕራንኮርስ ርስ ሀይሚ ሁለት መቶ ሺህ እንዲገባ ነው። ከዛ ሁለት መቶ ሺህ ገብታለች ብሩክ ደግሞ ሶስት መቶ ሺህ እስከሚገባ ድረስ ነበር እየሄዱበት አሁን ደግሞ በዛም በዛም ብለው ይታረቃሉ ማለት ነው። ዋናው እንዲታረቁልን የሚፈልገው ብሩክ ሶስት መቶ ሺህ ገብተሃል። አሁንም ደግሞ የበለጠ ኦልሬዲ ሶስት መቶ ዩቲዩብ ላይ ሶስት መቶ ሺህ ኬን የሚለው ሜይ ቢ ሶስት መቶ ሀያ ምናምን ይሆናል ማለት ነው እና ትችላለህ፣ ጀግና ነህ ማለት ነው እና ቀሄ ሶስት መቶ ሺህ በቃ ሃይሜ ለሶስት መቶ ሺሁ ቃል አልገባችሁም መሰለኝ። አይ ቲንክ ባለ ሰዓታት ምንም ያለችውን ነገር አልሰማውም። ያው በዛ ምክንያት ይታረቃሉ ግድ ነው ማለት። በሶስት መቶ ሺ ምክንያት ይታረቃሉ ግድ ነው ግድ ነው። ለምን እንደሆነ ታውቃላችሁ። ታውቃላችሁ ማለት ነው። ብሩክ ያለ ሀይሚ ሀይሚ ያለ ሃይሚ አይገጥምም። ራሱ በቃ ስታውሩ ራሱ ግጥም ራሱ አለ አይደለ? ስንኝ ቤት የሚመታ ምናምን የሚባል ነገር በቃ ሀይሚ ከተባለ ብሩክ ይባላል ማለት ነው። ለዛ የማይመታ ነገር ነው በቃ ድራማውን ቋጩ።